የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። በደብረ ጽዮን የሚመራው ህወሓት ለትግራይ ሰላም ከኤርትራም ከአማራም ጋር እንደሚሠራ ገለጸም። አቶ ጌታቸው ረዳ በርካታ ሚስጢሮችን አጋለጡም። ኤርትራ የፕሪቶሪያም ስምምነት የማፍረስ ፍላጎት እንደሌላት ገለጸች። ምዕራባውያን የትግራይን ወቅታዊ ሁኔታ በትኩረት እየተከታተሉ መሆናቸውን ገለጹም። ኢራን የአሜሪካንን የንደራደር ጥያቄ ውድቅ አደረገች።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። መሰግናለን አቶ ጌታቸው ረዳ በርካታ ሚስጢሮችን አጋለጡም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮችን ለትግራይ ህዝብ የማያስቡ ናቸው ሲሉ ገለጹም። አፍረት የማይታይባቸው ናቸው። ለጥቂት ግለሰቦች ጥቅም ሲባል የትግራይ ህዝብ መጎዳት የለበትም፣ የትግራይ ህዝብ ወደ ባሰ መከራ ለማስገባት ርብርብ ላይ ናቸው ብለዋል። የትግራይ ህዝብ ሰላም ነው የሚሻው ድጋሚ ጦርነት አይፈልግም ያሉት ርዕሰ መስተዳደሩ የዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጠይቀዋል። ይህ ቡድን ጠቅላይ ሚኒስትሩ ጋር ቀን ከሌት እየደወሉ ስልጣን የሚለምኑ ኃይል ናቸው ብለዋል። ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ ሲሉ ከትግራይ እንዳልሸሹም አሳውቀዋል። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብጅታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎችን እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሐሰት ነው። ህዝቡን ግራ ለማጋባት ያሰራጩት ወሬ ነው ብለዋል አቶ ጌታቸው። ተፈናቃዮች ወደ መኖሪያቸው ያልተመለሱት በህወሓት አመራሮች ሴራ መሆኑንም ለጋዜጠኞች በሰጡት መግለጫ አሳውቀዋል። ከዚሁ ጋር በተያያዘ የፌዴራል መንግስት የትግራይ አመራሮችን ለውይይት የጠራ ሲሆን ጄኔራል ታደሰ ወረደ መሻሹን አዲስ አበባ ገብተው ማደራቸውም ተሰምቷል። በደብረ ጽዮን የሚመራው ህወሓት ለትግራይ ሰላም ከኤርትራም ከአማራም ጋር እንደሚሰራ ገለጸ። ቡድኑ ትግራይ ሰላም መሆኗንም ገልጿል። የጊዜያዊ አስተዳደሩም በኃይል የተካው የህወሓት ቡድን ትግራይ ላይ ሽብር እንደታወጀ ግጭት እንደተጀመረ የሚነዛው ሀሰት ነው ብሏል። ቡድኑ ምሽት ላይ ባወጣው መግለጫም ትግራይ ሰላም ነች። የተደረገው በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያለያዘውን የጊዜያዊ አስተዳደር ጽህፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላም እና መረጋጋት ለትግራይ ማምጣት ነው በማለት አቋሙን ይፋ አድርጓል። ጊዜያዊ አስተዳደሩ 50 ሲደመር አንድ የተወከለበትን የህወሓት ፍላጎት ተግባራዊ እንዲሆን አልሰራም፣ ጭራሽ የትግራይ ጸጥታ ኃይላትን ከኃላፊነታቸው አንስቷል፣ ይህ ደግሞ ተቀባይነት የለውም በማለት የጌታቸው ረዳን ክስ ውድቅ አድርጓል። ለፌዴራልም ሆነ ለዓለም አቀፍ ማህበረሰብ ሲሆን የምናሳስበው እኛ የፕሪቶሪያ ስምምነት እንዲተገበር የትግራይ ህዝብ አጠቃላይ መሻት እንዲሳካ ነው የምንፈልገው እንጂ ሌላ ዙር ግጭት በትግራይ እንዲነሳ አይደለም። ተፈናቃዮች ይመለሱ የፕሪቶሪያ ስምምነት ይፈጸም ነው የኛ ጥያቄ። ይህ ደግሞ የትግራይ ህዝብ ጥያቄ ነው። ከኤርትራ ጋር ግንኙነት እንዳደረግን የሚነዛ ወሬ ሐሰት ነው። እርግጥ ለትግራይ ሰላም ሲባል ከአማራም፣ ከሱዳንም፣ ከአፋርም ከኤርትራም ጋር በሰላም ተቀራርበን ችግርን ብንፈታ ምንም ችግር የለውም ብለዋል። አንዳንዶች እንደሚሉት ድጋፍ ለማግኘት የተገናኘ ነው የውጭ አካል ግን የለም። የቀድሞ ጓዶቻችን በአዲስ አበባ የሰጡትን መግለጫ ይተነዋል። የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው አሳዝኖናል። እኛ ከፌዴራል መንግስት ጋር በፕሬቶሪያ ስምምነት መሰረት ችግር ለመፍታት ዝግጁ ሆነን ሳለ እንዲህ አይነት ጥሪ ማድረግ ልክ አይደለም። ለሀገራችን ማህበረሰብ፣ በቅርቡ ለተረበሸ ህዝባችን በሙሉ ትግራይ ሰላም መሆኗን የተረጋጋሽ መሆኗን ልንገልጽ እንፈልጋለን ብሏል። ህወሓት በመግለጫውም ከዚሁ ጋር በተያያዘ ቡድኑ በመቀሌ ከተማ የህዝብ አገልግሎት መስጠት መጀመሩን አስታውቋል። እንደሚታወሰው በመቀሌ በጊዜያዊ አስተዳደሩ የተሾመና በነደፄ የተሾመ ሁለት ከንቲባ ነበሩም ክልሉን የተቆጣጠረው ቡድን ለመቀሌ ከተማ የመደብኳቸው ከንቲባ በዛሬው ዕለት ቢሯቸው ገብተው የህዝብ አገልግሎት መስጠት ጀምረዋል ብሏል። ኤርትራ የፕሪቶሪያውን ስምምነት የማፍረስ ፍላጎት እንደሌላት ገለጸች። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስትር አስታወቁም። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ ተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለው ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉ ተደምጠዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያውጡት የማያቋርጥ ግጭት ቅስቃሽ መግለጫዎች ለአላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን፣ ይህ ያለ ምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራዊ የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። ምዕራባውያን የትግራይን ወቅታዊ ሁኔታ በትኩረት እየተከታተሉ መሆናቸውን ገለጹ። የምዕራባውያን ኤምባሲዎች እና የአውሮፓ ህብረት አባል ሀገራት በትግራይ ውስጥ ያለውን ወቅታዊ ሁኔታና እየጨመረ የሚገኘውን ውጥረት እየተከታተሉ መሆናቸውን አስታውቀዋል። የምዕራባውያን ኤምባሲዎች ና የአውሮፓ ህብረት አባል ሀገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት እየተከታተሉ መሆናቸውን ትላንት ባወጡት የጋራ መግለጫ አስታውቀዋል። መግለጫውን ያወጡት የዩናይትድ ስቴትስ፣ የእንግሊዝ፣ የኒው ዚላንድ፣ የጃፓን፣ የኖርዌ፣ የቤልጅየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የአይርላንድ፣ የግሪክ፣ የስፔን፣ የፈረንሳይ፣ የጣሊያን፣ የሉክዘምበርግ፣ የሃንጋሪ፣ የኒዘርላንድስ፣ የኦስትሪያ፣ የፖርቹጋል፣ የሮማኒያ፣ የስሎቬንያ፣ የፊንላንድ፣ የስዊድን ኤምባሲዎች እና የአውሮፓ ህብረት ልኡካን ናቸው። ሀገራቱ በመግለጫቸው እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው ዘላቂ ግጭት የማቆም ስምምነት ሙሉ ድጋፍ እንደሚሰጡ ገልጸው ሁሉም ወገኖች አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አሳስበዋል። በቅርቡ በህወሓት ውስጥ ክፍፍሎችና የሥልጣን ሽኩቻዎች የተባባሱ መምጣታቸውን ተከትሎ በክልሉ ያለው አለመረጋጋት እየጨመረ መጥቷል። በጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር ረቡ የቅርብ ጊዜውን ውጥረት በመጥቀስ አንዳንድ ወታደራዊ አካላት በክልሉ የሰላም ስምምነት ለማዳከም መፈንቅለ መንግስት ሙከራ አድርገዋል ሲል ከሷል። ኢራን የአሜሪካን የንደራደር ጥያቄ ውድቅ አደረገች። የኢራኑ ጠቅላይ መሪ አያቶላህ አሊ ሃሚኒ በሀገሪቱ የኒውክሌር ፕሮግራም ጉዳይ ለመደራደር ከአሜሪካ የቀረበላቸውን ጥያቄ እንደማይቀበሉ አስታወቁም። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ መሪው ደብዳቤ መላካቸውን ገልጸው ነበር። በዚህ ንግግራቸው ላይ ኢራን ሁለት አማራጭ አላት፣ ወይ ለድርድር ፈቃደኛ መሆን አሊያም ወታደራዊ እርምጃን መቀበል ሲሉ ተናግረዋል። ይህን ተከትሎ የሀገሪቱ ፕሬዝዳንት መሱድ ፔጄስኪያን በትናንትናው ዕለት ከሚያስፈራረን አካል ጋር አንደራደርም ትራምፕ የፈለጉትን ማድረግ ይችላሉ ሲሉ መናገራቸው ይታወሳል። ትራምፕ ለኢራን ከፍተኛ መሪዎች የጻፉትን ደብዳቤ የተባበሩት አረብ ኤሚሬትስ ፕሬዝዳንት ዲፕሎማሲያዊ አማካሪ አኗር ጋርጋሽ ለኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በትላንትናው ዕለት አስረክበዋል። የአረብ ኤሚሬትሱ ልዑክ ደብዳቤውን ለኢራን የውጭ ጉዳይ ሚኒስቴር ባስረከቡበት ተመሳሳይ ወቅት ከዩኒቨርሲቲ ተማሪዎች ጋር ውይይት ላይ የነበሩት የኢራን ጠቅላይ መሪ የአሜሪካን የመደራደር ጥያቄ አታላይ ሲሉ ጠርተውታል። ከትራምፕ የተላከውን ደብዳቤ እንዳልተመለከቱት የገለጹት አሚኒ የድርድር ስምምነት ውልን እንደማያከብሩ ስናውቅ መደራደር ምን ዋጋ አለው? ስለዚህ ለመደራደር መጋበዙ ማታለል ካልሆነ ጥቅም የለውም ሲሉ መናገራቸውን የአገሪቱ መንግስት መገናኛ ብዙሀን ዘግበዋል። ትራምፕ በመጀመሪያ የስልጣን ዘመናቸው ከ2015 የኢራን የኒውክሌር ስምምነት በመውጣት የኢራንን ኢኮኖሚ ያሽመደመደ የኢኮኖሚ ማዕቀብ መጣላቸው ይታወሳል። በወቅቱ ስምምነቱ ኢራን ለሽብርተኞች የምታደርገውን ድጋፍ እንድታጠናክር አግዟታል ያሉት ፕሬዝደንቱ፣ አዲስ ድርድር እንዲካሄድ በመጠየቅ ላይ ናቸው። ትራምፕ ቴህራን ወደ ድርድር ጠረጴዛው የማትመለስ ከሆነ ማዕቀቦችን ከማጥበቅ እስከ ወታደራዊ እርምጃ ድረስ ሊወስዱ እንደሚችሉ እየዛቱ ነው። በምርጫ ቅስቀሳቸው ወቅት ከአገሪቱ ጋር ለመነጋገር ክፍት መሆናቸውን የገለጹት ፕሬዝዳንት ትራምፕ በተመሳሳይ ጊዜ ኢራንን ከዓለም ኢኮኖሚ በማግለል ወደ ውጭ የምትልከውን ምርት መጠን ወደ ዜሮ አውርደዋለሁ ብለዋል። በኢራን ጉዳይ የመጨረሻ ውሳኔ ሰጪ አካል የሆኑት አያቶላህ አሊ ሃሚኒ ኢራንን በማስፈራራት ወደ ድርድር ማምጣት አይቻልም ሲሉ ምላሽ ሰጥተዋል። የኒውክሌር ጦር መሳሪያ መገንባት ብንፈልግ አሜሪካ ልታስቆመን አትችልም፣ ነገር ግን እኛ ራሳችን የኒውክሌር ጦር መሳሪያ አንፈልግም ሲሉ ተናግረዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ የኢራን የዩራኒየም የጥራት ደረጃ 60 በመቶ መድረሱን ባለፈው ወር መገባደጃ ላይ ይፋ ያደረገ ሲሆን የኒውክሌር ጦር መሳሪያ ለመገንባት የሚያስፈልገው የዩራኒየም ደረጃ 90 በመቶ ነው። በመካከለኛው ምስራቅ ከኢራን ጋር ከፍተኛ ፍጥጫ ውስጥ የምትገኘው እስራኤል በበኩሏ ኢራን አሜሪካ ባቀረበችው እቅድ የኒውክሌር ፕሮግራሟን ለመቀነስ ካልተስማማች በማብለያ ጣቢያዎቹ ላይ ጥቃት እንደምትሰነዝር መዛቷ ይታወቃል። ትራምፕ በቭላዲሚር ፑቲን መግለጫ ዙሪያ ዝምታቸውን ሰበሩም። የፑቲን መግለጫ ተስፋ ሰጪ ግን ያልተሟላ ነው ሲሉ ፕሬዚዳንት ትራምፕ ተናግረዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን አሜሪካ በዩክሬን ለ30 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ባቀረበችው ሀሳብ በመርህ ደረጃ እንስማማለን፣ ነገር ግን ውሎቹ ሲሰሩ ለዘላቂ ሰላም መንገድ የሚከፍት መሆን አለበት በማለት ሞስኮ ለ30 ቀናት የተኩስ አቁም ስምምነቱ የምትፈልገውን ዋስትናም በዝርዝር አቅርበዋል። ፑቲን በአሜሪካ የቀረበውን የ30 ቀን ከዩክሬን ጋር የተኩስ አቁም ስምምነትን በመርህ ደረጃ እንደሚደግፉ ነገር ግን ከአሜሪካ ጋር የምንወያይባቸው ብዙ ጉዳዮች አሉ ብለዋል። ፑቲን በሞስኮ በሰጡት መግለጫ የተኩስ አቁም ሀሳቡ ራሱ ትክክል ነው፣ በእርግጠኝነት ይህን እንደግፋለን ብለዋል። ከዚህ ከፑቲን መግለጫ በኋላ ትራምፕ በጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ፑቲን በሰጡት ጋዜጣዊ መግለጫው ላይ በጣም ተስፋ ሰጪ መግለጫ አውጥተዋል፣ ግን ያልተሟላ ነበር ሲሉ መልሰዋል። ትራምፕ በመጨረሻው ስምምነት ዝርዝር ጉ ጉዳዮች ላይ ብዙ ውይይት ተደርጎበታል። ከሞስኮ ምላሽ እየጠበቅኩኝ ነው ሲሉ ከዚህ ቀደም ገልጸው ነበር። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።